እስከ ዛሬ በጣም አስደንጋጭ የሆነ አራት ነገሮች ቅዳሜ ቅዳሜ ተከስተዋል። ትክክል አልማዝ ታናሽ እህቴ ናት። ጸጋ ታናሽ ወንድሜ ነው። ወንዱ ታናሽ ወንድሜ ነው። ዝናሽ የወንድሜ የአክልሉ ሚስት ናት፣ የልጄም እናት ናት። ሌላኛዋ እናሽ የምትባለው የታገኘው ባለቤቴ ናት። ታድ ታዲ ጓደኛዬ ነው። በጣም ከወንድም በላይ ነው። ስንቸገር እንኳን ሆስፒታል ደም ለባለቤቱ እንኳን። አሰገደች የመጀመሪያ ሚስቴ ናት። ረድኤት መጨረሻ የሄደችው ናት። በአንተ እና በረድኤት መካከል አንድ የትልቅ መኪና ሹፌራ ያለው አንተ የራስህ በራእይ ለትልቅ ማኪና ሹፌር የሆነ ጉዳይ ስታቀብል አታይተሃል? አዎ፣ እብን አሁን እግዚአብሔር ያየው ነገር ደስ ይለኛል። በእንደዛ አይነት ሁኔታ ያየሁት ነገሮች አሉ። ተጣልተንም ነበረ ከሷ ጋር በዛ ጉዳይ። አንተ ተኝተህ እያለ በድንገት ማነው አንተ በጀም ተኝተህ እያለ ባለቤት አንተ ነካ አድርጋ ለምንድነው የማታወኝ ስትል ሰምተሃል? ተነስተ ከእሷ ጋር ማውራትም አልፈለክም። መቀጠል አልፈለክም። ካለበት ቦታ ታች ወርደ ያለ ፍራሽ የሆነ ቦታ ተኝቲ ያያለው፣ ብዙ ቀን። ከዛ አንድ ቀን መጣ። ትፈልገኛል ትፈልገኛል አለች። ትክክል ብላኛለች። ቀጥሎ አንተ ዝም ማለክ፣ አትፈልገኝም። ቀና ብለ አልፈልግሽ ማልካት ትክክል ነው አይደለም ብያለሁ። ቅርብ ጊዜ ነው። ሳትፈልግ ፈልግ ማለት ነው እንግዲህ። ግሩ አካሄዱ ሁኔታ ያው ውጣ አይነት እንደሆነ ትወጣለ አንተ ደጋግማ አልፈልግህም ትለኛለች። አንድ ያው በተለይ ማለት ነው ጠዋት ጠዋት በማለዳ እቤት ውስጥን ትል አትፈልግም፣ ስፔሻሊ ቅዳሜ በሚባለው ቀን ቅዳሜ ቅዳሜ በቃ እንደዛ አይነት ነገር እንደምትሰራ ሁሉ ይታየኛል ለኔ። አንተ አሁን ሚስት ሳይሆን ማለት ነው አንድ ሁለት ሶስት አራት አምስት ስድስት ሚስት አግብተህ ባዶ ሆነ። አሁን ዛሬ እንዲ ነው የምትለው፣ አሁን ከዚህ በኋላ ማን እንዲ ነው የማገባው? ከማን ጋር ነው የምኖረው? ኖሮ ሐዋርያ ሳይዳን ብል ዛሬ መታል ሐዋርያ እስራኤል ዳንስ ዛሬ ይነገረኝ። እስከ ዛሬ አግብቼያለሁ፣ ከዚህ በኋላ በራሴ አላገባም። ከማህ ጋር ነው ሆኖ የምለ ሲሜት አለ በስ ማየው ብያለሁ። ዋ ራሱ የሰራዊት ጌታ እግዚአብሔር እያለ ነው። ሆኖ ግን እድሜ ህይወቱ ሁሉ የበረሃ ህይወት ነው የማየው። ትክክል፣ በኑሮ የበረሃ፣ በስራ የበረሃ፣ እጅግ በጣም ሰርተ ሰርተ ባዞ ነው የምትሆነው አንተ። እንዲህ ነው የምትለው። ይሄ አዲሱ አመት ባህሪያ የሚሆንበት ዘመን ይብቀኝ። ትክክል፣ በራሴ አልታገልም። እኔ አምላክን አገለግላለሁ ብለህ ወስነሃል። ጓደኛህ አይደለም ዘመን አይደለም ማንን ሳታማክር እግዚአብሔር ሆይ ብለህ ብቻ ቁጭ ብለህ ደብዳቤ ለገታ ጻፈ። እግዚአብሔር ይሄን ጥያቄ ቢያነብልህ የምትለው ነገር አያለው። በስልክ ላይ አያለው። ስልክ ሲነሳ ያውጣልኝ ወደ ታች ውረድና የሆነ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር፣ አስራ አንድ አስራ ሁለት አስራ ሶስት ወንዱ ይላል፣ አስራ ሶስተኛ ወንዱ ይላል። ለጌታ ክብር አንተ ከየተኛው ትዳር በላይ የአሁኑ ትዳር እንዲበላሽ አትፈልግም። ትክክል። ከየተኛው ትዳር በላይ የአሁኑ አትፈልግም። የመጨረሻ ቢሆን ደስ ይላል፣ ግን አልታደልክም። አሁን እንዲህ ሊሆን ነው። የመጨረሻ ትዳር እንደ ትላንትና ለአንተ ከሚስቶች መካከል ጥሩ ማመስል ከሚስቶች መካከል ጥሩ ተንኮል ማታስብ አሰገደች ናት ናት። እሷ የመጀመሪያ ናት። የመጀመሪያ እሷ የሺ ትወዳለች፣ ግን አትቀመጥም። አዎ ሺብሬ ሺብሬ እሷም ባለቤት እሷም የሆነ ጊዜ ላይ ባለቤት የነበረች። ስድስት ነበሩ እኮ ከሞተው ልጅ ጋር ያለው ልጆች ስድስት ነበሩ። ከሞተው ጋር ከሞተው ጋር ሰባት ናቸው። ወንድ ወንዶቹ ይሞታሉ፣ ሴቶች ይቀራሉ። አንድ ወንድ ነው የቀረኝ። በዚህ አመት ማትሪክ የሚወስዱ አሉ። እንደ ሁለት ሴት ልጆች አያለው። ሁለት ልጆች የመጀመሪያ ሚስት የወለደችው እና ሁለተኛ የወለደችው ሁለቱም ማትሪክ በዚህ አመት ማለት ነው። በዚህ አመት በጥሩ ውጤት ውጤታችሁ በጥሩ መጥቶ አያለው። አሜን። ገና ሳይፈተኑ አይቻ ያለው ውጤት ይመጣል። አሜን። የተጎዳ ማንነት የተጎዳ ልብ ነው። ማይክ ስፔሻሊ ማለት ነው። እስከ ዛሬ እንደዚህ ስድስት ሴቶች በግልጽ

አንድ አንድ ሚስት ችሎም ይኖራል ችላም ትኖራለች። እሱ ምንም ቢያደርግ ማለት ነው አይቀመጥም። ይሄ እያለኝ ጌታ ነው። ቶንኮል ሰርተ ክፋ ስርት ሚስት መቀር ፈልገ ሳይሆን አታገኛችሁ አይደለም? አዎ እነሱ በእነሱ በቃ የኔ የኔ ስራ ሩጫ ስለሆነ አንድ ሁለቶቹ አግብቶ ነው ያገኘት ስመጣ ከሰል ይጄ ምን ዶሮ ይጄ ምናምን ስመጣ እኔ አግብቼ ያለው ምናምን ሁሉ ተብዬ ያውቃለሁ።

አንተ ለጌታ ለምን ለምን ለምን የምትለው ጉዳዮች ነው ማለው ከእግዚአብሔርና ከአንተ ውጭ አሁን የማንበው ይህን ጥያቄ የሚያቅ ሰው አለህ? ማንም ያቅ ማንም ያቅ የለም። ነቢይ ያው በዛ ላይ ሀያ ስድስት ሶሊድ የሚል ሀያ ስድስት ሶሊድ ዓመታትን በበረሃ እንደ ባህሪ ያሆኜ ትክክል ሰርቻለሁ። ከሱ ሀያውን ዓመት ኢትዮጵያ ውስጥ ስድስቱን ዓመት ውጭ ሀገር ሶሊድ ይላል አባ ወርድ ቦርድ ወርድ በኩል ሀምሳ ዓመት የምለው አለና አሁን ታች ዓመት ይላልሜ ለ5ሳ አንድ ዓመት ቀርቷል። ሁ ሰው ሲነግረኝ ሁላ ሀምሳ ዓመት አልመስልም፣ ይገርማቸዋል ይህ ሁሉ በረሃ ኢትዮጵያ ውስጥ ያሉ ትልልቅ በረሀ የሶማሌ፣ የአፋር፣ የጋምቤላ ሁሉ በረሃውን አሳልፌ የሳውዲ አረቢያ በረሀ አሳልፌ በረሃብ ውስጥ ያለው አልመስልም። ሃምሳ ዓመት ሰውም አልመስልም። አሁን እንዴ ነው አንተ ማለት ነው። አንኛ ብዙ ሐዘን፣ ብዙ ሞት፣ ብዙ ዱላ፣ ብዙ ረሃብ፣ ብዙ ጭንቀት አልፎ የመጣ ሰው ነህ። ትክክል። ስፔሻሊ አንተ ከየተኛው ምስቶች በላይ ብሳካ ቢሆን ብለ አንተ ያሰብከው ከእሷ ጋር ነበረ፣ ከረጤት ጋር ትክክል። በስከሷ ጋር ለመኖር ተረባሃል፣ ለመኖር ተሰደሃል፣ ለመኖር ብቻ ቀርተሃል፣ ለመኖር ብዙ ሆነሃል። ከልብ መውጣት የጀመርች መቼ መሰሪያ የምታመልከው አምላክ ቢሆንም አንተን አይፈውስም አንተን አይቀይርም፣ ስትና አንተ ውስጥ በጣም ያዘ ነው። አምላክ ዚ እንዲህ ይለኛል፣ አንድ የፈውስ ቅባት፣ ሁለተኛ ከዚህ በኋላ የምድረባታ ህይወት ይበቃል፣ አሜን። ሶስተኛ ከዚህ በኋላ የምትወልደው ወንድ ወንድ ነው የምትወልደው፣ አሜን። ወንድ ወንድ፣ አሜን ተወልዶ አይሞቱም። ከዚህ በኋላ አሜን። ልጆችን ትዳር ሲይዙ ወንድ ወንድ ነው የሚወልዱት። አሜን። የካሳ ጊዜ አደርጋለሁ። አሜን። እድሜ መልካም አደርጋለሁ። አሜን። እኔ ኃይልን አድሳለሁ። አሜን። ከዚህ በኋላ ለጌታ አንተ ታማኝ ሆነህ ትኖራለህ። በትክክል ትወስናለህ። በትክክል ይቅር ማለት ትችላለህ። እችላለሁ። ይቅር ማለት እችላለሁ። በጣም ስለ እነሱ ንስሐ ትገባለህ እየገባው ነበር ከጠዋት ጀምሮ ራሱ እጅን ከፍ አድርገህ እግዚአብሔር ሆይ እባክህ ስለ እህቶቼ፣ ስለ ልጆቼ፣ ስለ ልጆቼ፣ ስለ ሚስቶቼ፣ ስለ ልጆች እንሳ ገባአለውባ በነሱ ላይ አንድ መከና አንድ ችግር እንዳያገኛቸው እንዳያገኛቸው ከልብ አንተ ይቅር ትላለህ። እውነት ነው። ከልብ ይቅር ትላለህ በሙሉ የካሳ ህይወት አሜን። የካሳን ኖሮ አሚን። እሺ፣ ከዚህ በኋላ በፍቅር በርራሀይ ሁሉን ትቻለ ብላ ረዳት ከመጣች ከሷ ትኖራለህ። የይቅርታ ልባለኝ ሰው በጣም ጎርቶኝም ይቅር ማለት ይችላለሁ። በጣም ተጎድቼ ይቅር ብዬ ስልማቅ ማለት ነው። ንብረቴን፣ ሀብቴን፣ መኪናዬን ሰው ወስዶ ይቅር ብዬዋለሁ። ምንም ሳልጣላው ማለት ነው። እኔ ሰባተኛ ሚስት አልመክርም። ከእሷ ጋር ብዙ ጉዳይ አልፈሃል። ዛሬም እንጸልያለው በኢየሱስ ስም ትመለስ። አሜን። ትቀበላታለህ? እቀበላታለሁ። ችግር የለም። እግዚአብሔር ከአንተ ጋር ነው። አሜን። እኔ ሂድ እስከምድረስ ከእኔ እንዳትለይ። አብሬ እንጸልያለን፣ አብሬ እንጾማለን። ዝም ብለህ በእኛ ገዝታ ውስጥ ቁጭ በል እና በእኔ ቦታ ቁጭ በል ዜጋ